ሩዋንዳ ነው የምንደምጠው። እስኪ እኔ ሽማግሌ የሆኝ የዳርኳት ተወዳጅ አቀንቃኝ በላይ በላይ እየወለደሽ ነውና የሰይፉ ፍሬ እኔ ሉላም እንደዚህ እንድመርቅሽ ነው የምፈልገው። ብዙ ተባዙ። ምናልባት የምታደምጡት ታዲያስ አዲስን ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ማን እንደሆነች ደውዬ ነው ምን እነግራችሁ፣ ልክ እንደሷ እንድመረቀሽ ነው። ምን ብዬ ልመርቀሽ? አረ ለባንድ ለዚች ልጅ መጸለያላበት ልጁ ይደርሳል። ገና ናት። በጸሎትም አልሆናል እኮ ታዲያ። ገና ናት። ሰላሳ አምስት አርባ ምን አለ እስኪ። ማነች? ደውዬላታለሁ። ልገምት ማን እንደሆነች። እኔ ቆሜ ነው ሽማግሌ ሆኜ ነው ያጋባኋት ሳይፉ ብዙ ቦታ ሽማግሌ ይሆናል። ሳምራቸው በፕራይስ አለው፣ ክፍያ ሳልጀምር ነበር እሷን ያጋባሁት። መስመር ላይ ያለች ለማንኛውም እንኳን ከዚህ ቀን አበቃሽ ዘቢባ። እንዴት አመሻችሁ? አመሰግናለሁ በጣም ይኸውልሽ ሉላ፣ እዚህ እላታለሁ ብዙ ጊዜ እባክሽ እባክሽ እላታለሁ፣ ከኋላዋ ተነስተሽ ይኸው በፀጋ ላይ ፀጋ፣ በፀጋ ላይ ፀጋ። እሷ እዚህ ቁጭ ብላ እየሳቀች ስንት ድል አመለጣት መሰለሽ ዘቢባ። እኔ ገንፎ እየበላሁ ብትመክርኝ ይገባኝ ነበር በደምብ። በጣም የሚገርመው በቀደም ነው የሚመስለኝ። እና አሁን ደግሞ እንደገና ደስ ይላል። ልጅ ልጅ በልጅነት ነው እንግዲህ። በትዳር በልጆች ተባርከናል አሁን ደግሞ እግዚአብሔር ደግሞ ቀጣዩን ጊዜ ያሳምርልን። አይደለ? ስም ተዘጋጀ፣ ሁሉ ነገር ዝግጁ ነው። ፆታ ታወቀ። ጾታው ያው ወንድ ነው። ሰይፍዬ፣ ወንድ ሆኗል። እንግዲህ ስም ደግሞ እስካሁን አባትዮ ተቸግሯል። እንደው በዚህ አጋጣሚ እስኪያወጣለን። በርካታ ስሞች አሉኝ፣ ግል ያዘጋጀሁት ለራሴ ነው። በርካታ በርካታ። አንዱን ወዲህ በለፍ። አዎ የአብ ስራም በለው። የአብ ስራ እኮ ለዛ ብዬ ነው። ለዛ ብለሽ ደሞ የአብ ስራ ደስ ይላል። እነግረዋለሁ። እንግዲህ እስኪ ወይ ደግሞ እንዲህ የነበረውን ታሪክ ለማስታወስ እና የድሮ ስሞች ወደፊት መምጣት ስላለባቸው ድፋባቸው ብንለው፣ እርገጣቸው። እርገጤን ለራሴ አስቀምጨዋለሁ። እርገጤማ ይቅርብን፣ መረገጥ ይቅርብን። ዳምጦስ፣ ዳምጦ፣ ወለሻ፣ ሹፊ። እንዲህ ለዚህ እኮ ነው። ይኸውልሽ አየሽ፣ ሰውን ስለማ አይመጣ መስሎሻል? ያውቃል አወጣልሻለሁ። ዘቢ እንዳትጅብ እንደቂም እንዳትጅብኝ። ቀላል ይዛል። በዚህ ጊዜ ያውን ብለሽ ብለይ። እንዴት ነው ትዳር? እንዴት ነው ህይወት? ምክንያቱም የአንቺ ህይወት ሁሉንም እናቀዋለን። ትውውቅ እንዴት እንደሆነ ሶሻል ሚዲያውን በመጠቀም ነው ትውውቁ ነው ከዛ በኋላ ብዙዎች ነገሮች የሆነ ሰዓት ላይ በጠዋቱ የሚያበቁ ሲመስል ግን የሰጡት አስተያየት በተቃራኒ ሆኖ ነገሮች ተቀይረው ደስ የሚል አስደሳች የፍቅር ህይወት ላይ ነው ያላችሁት እግዚአብሔር መጨረሻችሁን ያሳምረው ብለናል አሜን አሜን ሰይፉ ያው እንዳልከው ነው እንግዲህ እኛ እዚሁ ሶሻል ሚዲያ ላይ ተዋውቀን እዚህ የደረስን ሰዎች ነን ሙሉ የኢትዮጵያ ህዝብ ማለት ይቻላል ያውቀዋል የእኛን ህይወት ሁሉም የሚመኝልን የነበረው የዛኔም እንደ እግዚአብሔር መጨረሻውን ባሳምረው ይቺ ልጅ እንዳትጎዳ ይሄ ሰው እንዳይጎዳ ነበር እና የብዙዎች ኢትዮጵያኖች፣ እናቶች፣ እህቶች፣ ወንድሞች፣ አባቶች ጸሎትም ጥሩ ምኞትም ይመስለኛል እግዚአብሔርም ተጨምሮበት በዋነኝነት እዚህ ደርሰናል። እንግዲህ እግዚአብሔር ይመስገን፣ በትዳር ያው በልጆች መባረክ የመሰለ ነገር የለም። ያው ትንሽ እኔ ስራ ላይ ወደኋላ ቀርቻለሁ፣ ግን እመጣለሁኛው አልበሜም ፕሮሞት መደረግ አለበት። የተለያዩ ሪሊዝ ፓርቲዎች መኖር አለባቸው ምናምን። እሱ ግን ከቤተሰብ ቀጥሎ ከሁሉ ነገር ከመጀመሪያ ከራስ ቀጥሎ የሚኖር ነገር ስለሆነ እግዚአብሔር ደግሞ ባርኮት በቀጣይ በስራዬ ከህዝቡ ጋር በደንብ የምቀላቀልበት ህዝቡን የማስደስትበት ጊዜ ይሆናል ብዬ አስባለሁ። ሁለት ሺህ አስራ ስምንት እንግዲህ አጀማመሩ በጣም ያማረ ነው። እግዚአብሔር ፍጻሜውን ያሳምርልን። እንግዲህ ይህን ይመስላል ሰይፉ። አንዳንዶች ዙሩን አከረረችው ዘቢባ አይ እያየው ነበረ። ይህ ሰውዬ ሆዶ አባዶ ሲሆን አይወድም እንዴ በሚል እኮ ምን እ አልበሟን እንኳን ኮንሰርት እንኳን የመስሪያ አልበሟን እንኳን ሪሊዝ የማድረጊያ ፋታ እንኳን አልሰጣትም። ትንፋሽ ነው እንጂ ያጫወታ ትንፋሽ የለም። ወዲያው ደስ ይላል። ቅድም እንዳልሽው ነው ያው ቅድሚያ ለቤተሰብ በመስጠት አሁን የተባለው ነገር በማንኛውም ጊዜ ይደርሳል። ምክንያቱም ብዙዎች ይሉታል፣ እኔም የምጋራው ነገር ልጅ የእግዚአብሔር ነው እና እሱ በሰጠው ልጅ ሰዋዊ የሆነው ነገር ለምሳሌ አሁን የአልበም ሪሊዙም ሆነ ሙዚቃዊ ስራ በእኛ ፕሮግራም መሰረት መክነ ይሄኛው ግን እግዚአብሔር ያመጣው አስደሳች ጉዳይ ስለሆነ ቅድሚያ ለዚህ መስጠቱ አግባብነት እንዳለው ነው የሚሰማኝ እኔ በግል እውነት ነው። እንደውም እስከ ሁለት ሺህ ሀያ ሦስት ዝም ብለሽ አንድ ሁለት አንድ ሁለት ልጅ ወልደሽ ሁለት ሺህ ሀያ ሰባት ላይ ልትወጣ፣ ሁለት ሺህ ሀያ ሰባት ላይ ዝም ብለሽ አጀንዳውን ዘግተሽ ውጪ። አሁን በቃ እግዚአብሔር ሰጥቶናል። እንግዲህ ያሳድግልን ፈጣሪ። ከዚህ በኋላ እንግዲህ ፎከስ ማድረግ ያለብን ደግሞ በርትቶ መስራት ላይ፣ ልጆቻችንን ማሳደግ። አሁን ኑሮው ውድ ነው ሰይፍዬ፣ ዝም ብሎ መውለድም አይቻልም፣ ከባድ ነው። አይ ነው እና እንግዲህ እስኪ እነዚህን ያሳድግልን እና ፈጣሪ ደግሞ የፈቀደው ነገር ይሁን። እያየው ነበረ የፕሮግራሙን፣ እያየው እንግዲህ። ኬተሪንግ ላይ እንደምትሰሪ ያውቃለው ከጀርባ ማየው የዲኮሩ ሁኔታ የምግቡ፣ ከዚህ ጀርባ የአንቺ እጅ ያለበት ሊባል ይችላል። ምክንያቱም አንቺ የተለያዩ ድግሶችን እንደምታሳምር ያውቃለሁ እና ለራስሽም፣ ራስሽ ነው የደረሽው አይደለም? በጣም በሚገርም ሁኔታ ሰይፊ በጣም ብዙ ኢቨንቶችን ሰርተናል። ግን አይ ቲንክ እንዳላውቅበት እንዳልነቃበት ይመስለኛል። ባለቤቴ ከልዋም ሽፎን ጋንድ በመተባበር እሷ ናት ሙሉ ለሙሉ ማለት በሚቻለው እኔ ለፎቶ ፕሮግራም ነበር ልብስ ልለካ እሷ ጋር የሄድኩት። ለካት በተዘዋዋሪ ተገናኝተዋል። ባለቤቴና እሷና ለጓደኞቼ ኦልሞስት ወደ አስራ አምስት ለሚሆኑ ቤተሰቦቼ ጓደኞቼ በነጻ ሽፎን ሰርታ ለእኔም የምታየውን ሚያምር ሽፎን ከነ ቤተሰቤ ከዛ ደግሞ ቢራቢሮ ኬተሪንጎች፣ ዲጄ ኤቢ ዲኮር፣ እንዲሁም ደግሞ ኤዲ ፒክቸር የተለያዩ ድርጅቶች አብረው በመሆን ከነሱ ጋር አንድ ሳምንት አስራ አምስት ቀን ላይ ላይ ይሄ ሁሉ ጉድት ይሰራ እኔ አላውቅም እና ፎቶ ልነሳ እንደሚሄድ ነው ማቀው እጽዋት ማዕከል ዲኮር ተሰርቶ ፎቶ ልነሳ እንደሚሄድ ነበር ማቀው እና በሚገርም ሁኔታ በጣም ባልጠበኩት መልኩ ሰርፕራይዝ አደረጉኝ። ለዚህ ደግሞ ሙሉ ለሙሉ ክሬዲቱን የምትወስደው ልዋም ሽፎናት በጣም። በዚህ አጋጣሚ ያው ዛሬም ልደቷ ነው አጋጣሚ፣ ሀፒ በርዝዴይ። በዚህ አጋጣሚ በጣም በቃ በጣም ደስ ብሎኛል። በህይወቴ እንደዚህ አይነት ደስ የሚል ጊዜ ካሳለፍኩባቸው ቀናቶቹ ይሄ በጣም የተለየ ነው እና ባለቤቴም በጣም እግዚአብሔር ያክብረው ለእኔ ደስታ ተጨንቆ ያደረገው ነው። የእኔ እጅ ምንም የለበትም። የእኔ እጅ የነበረው በቃ ጸጉሬን እና ሜካፔን ተሰርቼ መሄድ ነበር እና በቃ በጣም ደስ የሚል እንዳያችን ነበር፣ ደስ የሚል ጊዜ ነበር። በትልቅ ድስት ነው ገንፎ የተሰራውና ተርፏል። የልምጣ እያለች ነው ደርሺው አለች ያለች ያዙት እኮ ቦታውን ለዛ ብዬ ነው እኔ ተወልድ ነግርሻለሁ የቤት ደብር ድስት እንጠሯልመጣልን የቆንጆ ዘብዴ እዚህ አጋጣሚ፣ ምናልባት ያው ኬተሪንግ ስራ እንደምትሰር ይታወቃል። የብዙዎችን ድግስም ታሳምሪያለሽ። ሊያገኙሽ ለሚፈልጉ አድራሻሽን ይፋ ማድረግ ይቻላል? ዘቢባ ይቻላል። በዜሮ ዘጠኝ ሰላሳ ሶስት ስልሳ ስምንት ሀያ ሶስት ሰማንያ እንዲደውሉልኝ ቀድመው፣ ያው ፕሮግራም ካላቸው ጊዜ ቀደም ብሎ ያሳውቁኝ። ከኬተሪንጉ በላይ ግን ሰፊ እንድታረግልኝ የምፈልገው በኦፊሻል ዘቢባ ግርማ ዩቲዩብ ቻናል ሙሉ አልበም ተጭኗል። በጣም ደስ በሚል ሁኔታ እንዲሁ እንኳን ጸጥ ብዬ ጠፍቼ እንኳን ቪዲዮ እየሰራሁ ባልሆነበት ሁኔታ እንኳን በጣም ሎያል የሆኑ ኦዲየንሶች አሉኝ፣ ገብተው የሚያዳምጡ ገብተው ጥሩ ጥሩ ኮሜንት የሚሰጡኝ፣ በዚህ ሁኔታ ውስጥ እንኳን ሆኜ የሚያስታውሱኝ በጣም ምርጥ ታማኝ የሆኑ የኔ የሆኑ ወገኖች አሉኝ እና እነሱን በዚህ አጋጣሚ ማመስገን እፈልጋለሁ። እንዲሁም ደግሞ እንደ አንዲት ነፍሰ ጡር እናት ወልዳ እንደምትነሳ እናት ሙዚቃዬን እየሰሙ እየተዝናኑበት ቢጠብቁኝ እና ኢነርጂ ቢሰጡኝ ደስ ይለኛል። በዛውም ሰብስክራይብ ያድርጉልኝ ይሄንን ብቻ በልልኝ። በጣም የትኛውን ዘፈን ታዲያ እንጋብዝሽ? ምክንያቱም ከዚህ በዘቢባ ግርማ ኦፊሻል ዩትዩብ ቻናል ላይ የተለቀቀው አዲስ አልበሟ ዘቢባ በጣም ተወዶላታል። እሷ እንግዲህ አራስ ቤት ነው ያለችው እና አልበሙ ገና አልተለቀቀም ነበረ። ማለት አልበም ሪሊዝ ወይም ደግሞ ኮንሰርት ሰዎች እየጠበቁ ያንም ማከናወን አልቻልሽም። አሁን እንግዲህ እግዚአብሔር በሰላም ከተገላገልሽ በኋላ ዛ ለዚህ ኮንሰርት ከአድናቂዎች ጋር ትገናኛለሽ ብዬ ተስፋ አደርጋለሁ። እና በጣም ዘሪባ ግርማ ኦፊሻል ዩቲብ ቻናል ኦልሞስት መቶ ሺህ ሊገባ ሁለት መቶ ምናምን ሰው ነው የገባው። እንደውም ሙሉትና ሲልቨር ፕሌቱን አስልኩልኝ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። የኔን ትክክለኛ ዩቲብ ቻናል በመግባት ሙዚቃዬን አዳምጡልኝ ማለት ይፈልጋለሁ። ከልብ ከልብ እናመሰግናለን። ዘይባዬ መልካም ምሽት ብያለሁ ነው ማመሰግነው፣ ሁላችሁን በጣም ቀን ነው የሚመስለው ያለው ድባብ ምናምን በጣም ደስ የሚል ነው። በርቱልኝ፣ እወዳችኋለሁኝ። ለተመልካችም ለአድማጭም ምስጋናዬን መቅረብ እፈልጋለሁ። መልካም ምሽት ይሁንላቸው። ያው እንግዲህ ዘቢባ ምን ምን ተሰማሽ? አልተነሳሳሽም ወይ? አሁን ቅቤው እንዴት ነው የሚተመጠረው ላይ ነኝ ያለሁት ምግቡ ላይ ገንፎ ደረሰልም በላይ። ፕሮግራም ታዲያስ አዲስ ነው ኢትዮፌም መቶ ሰባት ነጥብ ስምንት ላይ በድምፅ አለን። በምስል ሰይፉ ኦን ኢቢኤስና ሰይፉ ሾው ወደ 3 ሚሊዮን ሰብስክራይበር ባለው ዩቲዩብ ቻናል ይህ ፕሮግራም በመላው ዓለም እየቀረበ ነው።